ይሄ ጠላታችሁ፣ ይሄ መጥፎ ባህሪያችሁ፣ ይሄ ክፉ በሽታችሁ እንደዚህ ሰጠዋል ውስጥ ያለውን ህመሙን ፔኑን ለማስወጣት ለማስወገድሌት የማይዋጥለት ክፉ ክፉ ክፉ በሽታ እንደ ቀናት ርሳስ በቀላሉ ቤት ውስጥ መዳን እየቻልሽ ውድ ነው፣ በኑሮ ውድነት ቅብጠት ነው። ሲያምሽ መላ ስታጪ ይሄ ጠላታችሁ ይሄ መጥፎ ባህሪያችሁ ይሄ ክፉ በሽታችሁ፣ እንደዚህ እየተቃጠለ ድብርት፣ እንደገና ሰውነታችሁ እንዲቀል ጥሩ ኢነርጂ። ሰላም እንዴት ናችሁ? እኔ ሉ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በጣም ብዙ የምንነጋገርበት ብዙ የምንማርበት ስራዎች አሉ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ቡና ታውቃላችኋል። እኔ ቡና እንዴት እንደምወድ ጥቁር ቡና፣ እንግዲህ ቡናዬን እየጠጣሁ እዚህ ጋር ዛሬ በጣም ኢምፖርታንት የሆነ የጨው ስለ ጨው ነው። ጨው ወይም ደግሞ ሲሳልት ባህር ጨው፣ ከባህር የሚገኝ ናቹራል ጨው ለምን እንደምንጠቀም እናያለን። በጣም በጣም አስፈላጊ ነገር ነው። እዚህ ጋር የምታዩት ደግሞ ስለ ቅጠል ባለፈው ቪዲዮ ላይ የሰራሁላችሁ ስለ ቅጠል ጤንነት ለጤናችን እንደሚጠቅም እንዴት እንደምንጠቀም እንዴት እንደሚያስፈልገን የሰራሁላችሁ ቪዲዮ አለ። በጣም ብዙዎቻችሁ ወዳችሁታል። እንዲሁም ደግሞ የእናንተን ኤክስፔሪያንስ ወይም ደግሞ እናንተ እናቶቻችሁ እንዴት እንደምትጠቀሙበት እንደነበረ አንዳንድ ኮመንት አይቻለሁኝ። ትክክል ነው። ቅጠል በድሮ ጊዜ መድኃኒትነት አለው። አለሁ ጥቅል ጎመን ቀዩ ነው፣ ቀዩ ቤቴ ስላለ ነው። አረንጓዴውንም ጥቅል ጎመን መጠቀም ችላላችሁ። ሌላ ነገር እንዳይመስላችሁ። ስለዚህ ቅጠል ደግሞ አብረን እናያለን። እንዲሁም ደግሞ ቅናት ስለተባለው በሽታ ቅናት፣ ክፋት፣ ምቀኝነትን የያዘ ክፋትን የያዘ ተንኮልን የያዘ በአጠቃላይ ምን ይባላል ውስጡ ቅናት የቅናት መንፈስን እንዴት እንደምንከላከል እንዴት እንደምናስወግደው ከላችን ላይ ብር ብሎ እንዲጠፋ እንዴት እንደምናደረግ እናለን ማለት ነው። እስከ መጨረሻው ብራችሁን ቆዩ። አሁን በመጀመሪያ ስለ ጨው፣ ስለዚህ ስለ ጨው ይውላችሁ እንደ ታያችኋል ጋር ሲሳልት ወይም ደግሞ የባህር ጨው ነው የሚባለው። በየሱፐርማርኬቱ ልታገኙ ትችላላችሁ፣ ወይም ደግሞ አማዞን ላይ ኦርደር ማድረግ ትችላላችሁ። እኔ ከአማዞን ላይ ነው ይህንን አሁን ኦርደር ያደረግኩት። የባህር ጨው እንዴት ለጤና እንደሚጠቅም እስፔሻሊ ለመታጠቢያ ሊቪ አንድ የሾርባ ማንኪያ ጨው፣ የባህር ጨው አንዱን የሾርባ ማንኪያ ገላችሁን ታጥባችሁ ከጨረሳችሁ በኋላ ሳሙናውን አስወርዳችሁ ንጹህ ገላችሁ ከሆነ በኋላ በዚህ በባህር ጨው ገላችሁን ማሸት፣ ውሃ ታስነኩና፣ ውሃ እያስነካችሁ እንደ ስክራፕ ሙሉ ሰውነታችሁን በዚህ በባህር ጨው ማሸት፣ ስትረስ፣ ድብርት፣ እንደገና ሰውነታችሁ እንዲቀል፣ ጥሩ ኢነርጂ እንዲኖራችሁ፣ ሰውነታችሁ እንዲቀላችሁ ራስ ምታት፣ ይሄ ጭንቀት፣ ብስጭት ምናምን ሲሰማችሁ እንደዚህ የባህር ጨው፣ የባህር ጨውን በእንደዚህ ዘዴ ብትጠቀሙት ጥሩ ነው። ግን ታጥባችሁ ከጨረሳችሁ በኋላ ንጹሕ ከሆናችሁ በኋላ በዚህ ሰውነታችሁ ውስጥ እግራችሁን ሁሉ ያንገታችሁን፣ ትከሻችሁን፣ ጀርባችሁን ሁሉ ሰውነታችሁን በዚህ ሽታ አርጋችሁ በዚህ ያለቅልቃችሁ መውጣት ትልቅ ለውጥ ነው የምታገኙበት። ትልቅ ኢነርጂ ይሰጣችኋል። እንደገና እስትረሳችሁን ድብርታችሁን ያስወግድላችኋል። እና እንደዚህ የባህር ጨውን ብትጠቀሙ በጣም ጥሩ ነው። ይሄንን ተጠቅማችሁ ደግሞ ለውጥ ስታመጡ ወደ እኔ ኮመንት ላያምጥታችሁ መጻፍ ትችላላችሁ ማለት ነው። እዚህ ጋር ደግሞ ስለ ቅጠል ቅጠል እንደምታዩት በድሮ ጊዜ ቅቤ ስንቀባው በቀደም እንዳሳየዋችሁ፣ ቅቤም ሆነ ቅባ ስንቀባ ቅጠልን አናታችሁ ላይ ብታረጉ ኮኔክሽኑ ናቹራል በናቹራል በተፈጥሮ ነገር ራሳችንን ትሪት ማድረግ ራሳችንን ማከም ሪላክስ ቆዳችን እንዲያደርግ፣ ሌላም ብዙ የተፈጥሮ ሕክምና ለጤናችን እንደሚጠቅም ነግሬያችሁ ነበር። እዚህ ጋር ደግሞ የምታገኙት ቅጠል ግዴታ ጥቅል ጎመን መሆን የለበትም። ሰላጣም ሊሆን ይችላል፣ ኮባ ሊሆን ይችላል። በቃ አረንጓዴ ሰፋ ያለ ለመቀባት ወይም ደግሞ ለመያዝ ቆዳችን ላይ የሚመች ማለት ነው። ይሄ ደግሞ ለእግር ህመም፣ ለጉልበት ህመም፣ ለጀርባ ህመም የሆነ ሰውነታችን ውጋት ነገር ሲሰማችሁ፣ ሰውነታችሁን ሲቀረጣጥፋችሁ ሌላም ነገር መጨመር የለባችሁ። እዚህ ቅጠል ላይ ቫዝሊን ልብ አድርጉ። ቫዝሊን ወይም ደግሞ ኦሊቭ ኦይል፣ ኦሊቭ ኦይል ናቹራሊ መድኃኒት ነው። የተፈጥሮ መድኃኒት ነው። ኦሊቭ ኦይል ማለት ብዙዎቻችሁ፣ ኦሊቭ ኦይል ምንድን ነው ትላላችሁ፣ ስፔሻሊ ቲክቶክ ላይ። ኦሊቭ ኦይል ማለት የወይራ ዘይት ነው። ሌላ አዲስ ነገር አይደለም። በእንግሊዘኛ ነው ኦሊቭ ኦይል የሚባለው እና የወይራ ዘይታችንን ወይም ደግሞ ቫዝሊናችንን፣ ቫዝሊን አሁን እዚጋ ማሳያችሁ ቫዝሊን ነው። ቫዝሊኑን ቅጠሉን ተቀቡታላችሁ። ኮባም ሊሆን ይችላል፣ ጥቅል ጎመን ምንድነው ስሙ፣ ሰላጣ ብቻ፣ የተፈጥሮ ቅጠል ነው ሆነ ያለበት። ይህንን ዙርያውን ተቀቡትና ቫዝሊኑን ቫዝሊኑን በደምብ ቅጠሉን ተቀባችሁ ማለት። ኮኮናት ኦይልም ሊሆን ይችላል። ከዛ የሚያማችሁ ቦታ ላይ ቁርጥማት ወይም ደግሞ ውጋት የሆነ የ ቦታ ላይ ህመም ሲሰማችሁ ይሄንን ወስዳችሁ ያመማችሁ ቦታ ላይ እንደዚህ ከነ ኦይሉ ወይም ከነ ቅባቱ ትለጥፉታላችሁ። ዩት ልጥፍ ታረጉታላችሁ። እንደዚህ ጥብቅ አርጋችሁ ልጥፍ አርጋችሁ፣ ስስ ነጠላ ወይም ሻሽ እንዲይዘው ስር አድርጎ እንዲይዘው ታረጉበታላችሁ። ይሄንን አድራጋችሁ ማደር ማታ ከሆነ ማታ አርጋችሁ ማደር ቀን ከሆነ ደግሞ እንደዚህ ለጥፋችሁ አስራችሁ ለሁለት ለሶስት ሰዓት በላይ አቆይታችሁ አንስታችሁ ሙቀት እራሱ ይሰጣል። የሆን እራሱ ሞቋል። እጄ ላይ ራሱ አድርጌ ስለአነሳሁት ቅጠሉ ስታነሱት ውስጡ ጋል ለብሮ ነው የሚሞቀው። ውስጣችሁ ውስጥ ያለውን በሽታ ምዝምዝ አድርጎ በቅጠሉ አማካኝነት ተፈጥሮ በተፈጥሮ በቅጠሉ እንዲሁም ደግሞ ቅባቱ ወይም ቫዝሊኑ ወይም ኦሊቭ ኦይሉ በሽታችሁን ከቆዳችሁ መዝምዞ እንዲያወጣ በጣም ይረዳል። ይሁት አሁን እንደዚህ አርጌ ብቆይ በቃ ቁርጥማት ሲሰማችሁ እጃችሁን፣ እግራችሁን፣ ወገባችሁን፣ ጉልበታችሁን የሆነ ህመም ውጋት ነገር ሲሰማችሁ ቅጠልን እንደዚህ በቫዝሊን ወይም በዘይት ቀብታችሁ እራችሁ ላይ አቆይታችሁ ለሁለት ለሶስት ሰዓት ካቆያችሁ በኋላ ስታነሱት ሙቀት ነው፣ እራሱ ሙቀት ነው የሚፈጥረው። ልክ ሙቀት አለው። ይህንን አንስታችሁ ከዛ እንዲሁ ትተውታላችሁ። ማሳጅ ያደረጋችሁ አትታጠቡ፣ ወዲያው ትተውታላችሁ። ከዛ ለውጣችሁን በአንድ ጊዜ እንኳን ለውጣችሁታላችሁ። ይሄንን ነገር ደጋግማችሁ ማለት ኬሚካል የለው፣ ናቹራል ነው። የተፈጥሮ ነው ብሎ አላልኩም፣ ጠጡ አላልኩም። ቅጠል መድኃኒት ነው። ይሄ ዘዴ በጣም ይጠቅማቸዋል። እኔ እጄን በቀደም መኪና ላይ ንፋስ መጥቶ የነበረና መጥቼ እንደዚህ በጥቅል ጎመን ቫዝሊኒን ቀብቼ ቫዝሊኒን አስሬ ይሄንን እንደዚሁ አድርጌ ለአንድ ለሁለት ሰዓት ነው የቆየሁትኝ ወገኖቼ፣ ለሁለት ሰዓት ነው ወደአሁኑ ፔንክለር ይሆነልኝ በታኒት ሳሉት ፔንክለር ሳሉት ታብሌት ሳሉት፣ በዚህ ዘዴ ብቻ ሕክምናዬን አድርጊያለሁኝ ወገኖቼ። በቤታችን ባሉ ነገሮች በቀላሉ እንደዚህ ሕክምና ማድረግ ይቻላል። አያችሁት? ህመሙን ፔኑን ለማስወጣት ለማስወገድ በጣም ይረዳናል። ላስቲክ አይደለም ጨርቅ አይደለም የተፈጥሮ ቅጠል ቅጠል ቅጠል ነው እና ቅጠላችንን አትናቁ። በመብል በመብላት በመጠጣት በምን ብቻ ሳይሆን ለትሪትመንት ራሱ በጣም ይጠቅማል። እንደምትሉ አቃለሁ። በኑሮ ውድነት አንቺ ይህን ቅጠል ጸጉራችሁ ላይ ቆዳችሁ ላይ ለጥፉት፣ ያለሽ የምትሉ አትጠፉም። የኔ ቆንጆ ጤንነትሽ ለጤንነትሽ ከሆነ ምግብም የምትበይው ጤናሽን ለመጠበቅ ይህም ደግሞ ለጤናሽ እስካዳነሽ ድረስ ታብሌት ከመዋጥ መድኃኒት ከመውሰድ፣ እንደዚህ በቀላሉ ፔንክለር ሳትወስጂ በቀላሉ ቤት ውስጥ መድን እየቻሽ ውድ ነው። በኑሮ ውድነት ቅብጠት ነው ቅጠል ምን በለው አተናል። ሲያምሽ ሲቸግርሽ፣ ሌላ ስታጪ ታረጊዋለሽ። ስለዚህ ይሄን በማድረግ ፈውስ ማግኘት ትችላላችሁ ወገኖቼ። በዚህ ዘዴ ተጠቀሙ። እና ዛሬ ሌላው ቡና ልጠጣው ቃል ቡናው እንዴት እንደሚጣፍጥ እንደነገርኳችሁ፣ በዚች ጀበና የሚፈላው ቡና ቃ ያለች ቡና ናት። ነው ደሞ ምን መሰላችሁ፣ ዛሬ ደሞ አንድ ወንድም የጻፈልኝ ልንገራችሁ። በቲክቶክ ነው ኢንቦክስ የጻፈልኝ፣ በጣም እቀናለሁ፣ የቀናት ችግር አለብኝ፣ ሚስቴን በቀናት እየረበሽኳት ነው። ባልሆነው ባልሆነው ነገር ከሚስቴ ጋር ጭቅጭቅ ነው። እሷ ባላሰበችው መንገድ እኔ እያሰብኩኝ የእኔ ተፈጥሮ ቅናቴ ትዳሬን እየበጠበጠው ነው። እና እማማ ጄሪ ምን ትያለች ስለዚህ ጉዳይ ብሏል። ቅናት ቅናት ውስጥ ምን አለ? ተንኮል አለ፣ ምቀኝነት አለ፣ ማዓት ነገር ነው ያለው። ለምን አንድ ሰው ሲቀና አንድ ሰው ሲቀና ይበሳጫል፣ ተንኮል ያስባል ሰውን ለመተናከል ያንን የቀናበትን ነገር ሊያበሳጨው ሊያናድደውና ብዙ ክፋት ነገሮችን ሊሰራ ይችላል እና እንደ ቅናት አደገኛ አደገኛ በሽታ የለም ወገኖቼ። ቅናትን ከላያችን ላይ ካላስወገድን በቅናት ከሆነ ትዳር ሊፈርስ ይችላል፣ ጓደኝነት ሊፈርስ ይችላል፣ ዝምድና ሊፈርስ ይችላል። በምንም አይነት ነገር ሰው ሊቀና ይችላል። በሀብት ሊቀና ይችላል። በመልክ ሊቀና ይችላል። በስራ ሊቀና ይችላል። በማንኛውም ባይ በልብስ ሊቀና ይችላል። አንድ ሰው ባገኘው ነገር አንዳንድ ሰው፣ ቅናተኛ ሰው ከሆናችሁ በምንም ነገር ነው ሰው የሚቀናው እና ቅናትን የመሰለ ያልታወቀበት መድኃኒት ታብሌት የማይዋጥለት ክፉ ክፉ ክፉ በሽታ እንደ ቅናት የለም። በጣም ልናስወግደው የሚገባን ነገር ነው ወገኖቼ። በቅናት ምክንያት ሚስት ባሏን ትገላለች፣ ባል ሚስቱን ይገላል። ስንት ፊታቸው የተበላሸ ሰዎች በቅናት ምክንያት፣ ስንት የጠፉ ሰዎች አሉ በቅናት ምክንያት፣ አጉል ነገር የደረሰባቸው ሰዎች አሉ በቅናት ምክንያት እና ታብሌት የሌለው በሽታ፣ ምንም መድኃኒት የሌለው በሽታ የቅናት በሽታ ወገኖቼ ልንታከመው ልናስወግደው። በመጀመሪያ ደረጃ ልናስወግደው የምንችለው በጸሎት፣ ስትጸልዩ ሁልጊዜ በጣሪያችን እባክህ አምላክ ይሁን በሰው ሀብት፣ በሰው ንብረት፣ በሰው መልክ፣ በሰው በሰው በተሰጠው ነገር ላይ እንዳልቀና እባክህ እርዳን። ደግሞ ስትጸሉ አምላክ ይሁን በቅናትም ሆነ በተንኮልም ሆን በክፋት ወደ እኔ የሚመጣውን አቤቱ አንተ ሰበርልኝ፣ ወደ እኔ ሳይደርስ አንተ ቀጨው፣ አንተ ሰበረው። በቅናት የሚናገር ሰው አለ፣ በቅናት የሚሳደብ ሰው አለ፣ በቅናት የሚማታም ሰው አይጠፋም። በቅናት ብዙ ነገር አለ እና ያንን ሲያስብ እግዚአብሔር አምላክ ሆይ ያንን ሀሳብ ገስጽልኝ ብላችሁ ጥዋትና ማታ ጸልዩ። ለምን የቅናት በሽታ በማይታወቁ ሰዎች በማታስቡት መንገድ ሊያጠቃችሁ ስለሚችል ጸሎት በጣም ይጠቅማልና እግዚአብሔር አምላክ እሱ እንዲጠብቀን ሁሉ ዘወትር ጸሎታችሁ ላይ አንተ ወደ እኔ ሳይደርስ ቅጭልኝ ብላችሁ በጌታ ለፈጣሪያችን መጸለይ ግድ ነው። ከሱ በላይ ማንም አያውቅምና፣ ከሱ በላይ የሰውን ልብ የሰውን አይምሮ የሚቆጣጠር የለምና እግዚአብሔር እንዲቆጣጠር ለመጀመሪያ ጸሎት የሚያስፈልጋል። ጸሎት ለእህቶቻችን፣ ጸሎት ለወንድሞቻችን፣ ጸሎት ለባሎቻችን፣ ለሚስቶቻችን ጸሎት ያስፈልጋል፣ ለልጆቻችን ልጆቻችንም በቀናት እንዳይጎዱ፣ ልጆቻችንም በሰዎች የቀናት መንፈስ እንዳይጎዱ፣ ሁል ጊዜ እጃችንን ጭነ ልጆቻችን ላይ መጸለይ ያለበት ለምን ያ ሰው ወዱ አድን ለምንቀ ነው። ከተፈጥሮ የሚመጣ ቀናት አለ ተፈጥሮዊ ቀናት፣ ስለዚህ ያንን መከላከል የምንችለው በጸሎት በመማፀን ወይም ከጠየቅን በኋላ ሌላው መፍትሄ እነግራቸዋለሁ። እዚህ ጋር አንድ ትልቅ መፍትሄ አለ። ከዚህ በፊትም የሰራሁት መሰለኝ። ይሄ ለምሳሌ አንቺ ወይም አንተ ቅናት ቀናተኛ ከሆንሽ ወይም ደግሞ አመልሽ ክፉ ከሆነ ክፋት የምታስቢ ከሆነ ሰዎችን ትበድ ከሆነ ለሰዎች ተንኮል የምታስቢ ከሆነ ይሄ አመል አልገሰጽ ብሎ አልጠፋ ብሎ ካስቸገርች ትጸልይና በመጀመሪያ ትጽፊዋለሽ ትጽፊዋለሽ። ቅናት ካለብሽ የቅናት መንፈስ የቅናት መንፈስ ከኔ ራቅ ከኔ ራቅ፣ ምቀኝነት ካለብሽ የምቀኝነት መንፈስ የምቀኝነት መንፈስ ከኔ ራቅ። ች ሲያድጉ ሰዎች በሰዎች መልክ በሰዎች ሀብት የምትመቀኝ ከሆነ እራሱ ከቀናቱ ስም አይደለም የሚደረገው ያላችሁን ባህሪ አሁን ባህሪያችንን እናውቀዋለን። ምን አይነት ባህሪ እንዳላችሁ ታውቃላችሁ። ያንን ባህሪያችሁን በወረቀት ትጽፉታላችሁ። ትጽፉ ትጽፉና ትጸሉበታላችሁ ቀዳችሁ በሳህን ላይ ታረጉታላችሁ። አሁን የሸክላ ሳህን ቀዱትና፣ በሙሉ ይሄ ያስቸገራችሁ ለህይወታችሁ እየበጠበጣችሁ ያለ ክፉ ሐሳብ፣ ክፉ መንፈስ፣ ማንኛውም በቃ ለእናንተ አያስፈልገንም፣ ይጎዳናል የምትሉትን እንደዚህ ወረቀቱን ለኩስፋላችሁ በእሳት ይባርኩ። በሸክላ ሳህን ላይ ነው የምታደርጉት። እሳት በሚችል ሳህን ላይ ነው የምታደርጉት። እንደዚህ አቃጥላችሁ ይነድ ማየት አለባችሁ። በቃ እየነደደ ነው። ይሄ ጠላታችሁ፣ ይሄ መጥፎ ባህሪያችሁ፣ ይሄ ክፉ በሽታችሁ እንደዚህ እየተቃጠለ ነው እየነደደ ነው። ይውት ይውት ክፉ ሐሳብ፣ ምቀኝነት፣ ተንኮል እንደዚህ ምድድ፣ እንደ ሳት አመድ እየሆነ ነው። ይውት አነደዳችሁት፣ ክፋታችሁ ሁሉ ነደደ ክፋታችሁ ሁሉ ከእናንተ ጠፋ። ይኸው ጨሰ አመድ ሆነ አመድ አመድ ሆኗል። ይሄ አመድ ተመልሶ ይታፈሳል? አይታፈስም። ይሄ አመድ ተመልሶ ወደ እናንተ ይመጣል? አይመጣም። ይሄ አመድ እንደገና ወረቀቱን መሆን ይችላል? ተመልሶ መሆን አይችልም። በቃ እንደዚህ ቡና አርገን ጥላታችንን ከላችን ላይ ማስወገድ እንዲሁም ደግሞ ቂም ያዛችሁበት ሰው ካለ ቂም ይዛችሁ የተቀመጣችሁት ክፋት የሰራችሁ ሰው ካለ የተቀየማችሁት ሰው ካለ ራሱ ስሙን ጽፋችሁ ከሀሳቤ ከአይምሮዬ ጥፋ፣ እኔ ቂሜን በደሌ በደሌን ትቻለሁ ብላችሁ እንደዚህ እንዲህ ወረቀት አቃጥላችሁ ጣሉት። ይሄ በጣም ጥሩ ትሪትመንት ትሪትመንትን ወገኖች፣ ይሄ ሄደ ትልቅ ትልቅ በሽታ ከእናንተ ሄደ። ከዛ በኋላ ትዝ ሲላችሁ ቀናት ነገር፣ ክፋት ነገር፣ የምሰሩት ክፋት ትዝ ሲላችሁ፣ የምታርጉት መጥፎ ነገር ትዝ ሲላችሁ ይቺን አመድ አስታውሷት፣ ይቺን አመድ አስታውሷት። በቃ እንደተቃጠለ ከእናንተ እንደራቀ ከእናንተ እንደሸሸ እናንተ ተመልሳችሁ ያንን አመድ እንደማትሆኑ ተመልሳችሁ የሀሳብ የአመድ ወደ እናንተ እንዳይመጣ ስታስቡት እየተዋችሁ በቀኝነትን እየተዋችሁ ክፋትን እየተዋችሁ እየተዋችሁ እየተዋችሁ ቀስ እያላችሁ እንደገና እንዲህ አይነት ሀሳብ ሲመጣባችሁ ወገኖቼ፣ እንደዚህ ጽፋችሁ ጸልያችሁበት፣ ፈጣሪያችሁ ጋር ተነጋግራችሁ ጸልያችሁበት አቃጥላችሁ አመዱን እንዲህ እዩት። በቃ ከዛ በኋላ አይምሯችሁ ጤናችሁ፣ ሁሉ ነፃ ይሆናል። ነፃ ይሆናል። በሽታችሁ ሁሉ ሄደ። እንዲሁም ደግሞ በመንፈሳዊ ህይወት ውስጥ ያላችሁ ደግሞ ክርስቲያን ሆናችሁ ለምሳሌ ቅባ ቅዱስ ቅባ ቅዱስ በጣም በጣም ይጠቅማል። ጸሎት ካረጋችሁ በኋላ ቅባ ቅዱሳችሁን በንጹህ ልባችሁ ጸልያችሁ ክፋትን ይቅር በለኝ ብላችሁን ስሃ ገብታችሁ ቅባ ቀዱሳችሁን ቅብት ብትብት እግዚአብሔር አምላክ ሆይ ወደ ክፋት እንዳልሄድ ወደ ክፋት እንዳልጓዝ፣ አንተ እርዳኝ፣ አንተ ልቤን ገስጸው፣ ክፋት ሳስብ አንተ ልቤን ገስጸው ብላችሁ በጸሎት እየጸላችሁ ቅባ ቀዱሳችሁን ተቀቡ። እንዲሁም ልጆቻችሁን ጠዋት ጠዋት ሲጸልዩ ቅባ ቅዱስ ልጆቻችሁን ቅብት ትምህርት ቤት ከመሄዳቸው ቅባ ቅዱሳችሁን ቀባታችሁን ላኳቸው። በጣም በመንፈሳዊ ዓለም ውስጥ ቅባ ቅዱስ በጣም ይጠቅማል። ቅባ ቅዱስ ቤት ውስጥ አይቀባም ለምትሉ ሰዎች ንስሐ አባታችሁን ጠይቁ፣ ይሰጧችኋል። የሚሰጧችሁ ቤታችሁ እንድትወስዱ ወስዳችሁ ቤታችሁ እንድትጠቀሙት የሚሰጧችሁ። ስለዚህ በንጹህ ቦታ በጸሎት ቦታ ላይ አስቀምጣችሁ መጠቀም በንጽህና መጠቀሙ ነው ዋናው እንጂ ቅባ ቅዱስ እቤት ውስጥ ይገባል ይገባል። በሄድኩበት በሄድኩበት መቅደስ በሄድኩበት ቤተክርስቲያን በሄድኩበት ገዳ ቅባ ቅዱስ ይዤ ነው የምመጣው። ቅባ ቅዱስ እምነቱን አፈሩ ሁሉ የቤተክርስቲያኑ አይቀር ይዤ ነው የምመጣው። ጸሎት ቦታችሁ ላይ ብታስቀምጡ ጥሩ ነው። ከብዙ ነገር ነው የሚጠብቀን፣ ከብዙ ነገር ወገኖቼ እና በእምነታችንም በጸሎታችንም እንዲሁም ደግሞ እንደዚህ አይነት ትሪትመንቶችን በማድረግ በቅጠል ብዙ ፈውስ ይደረጋል። እንግዲህ ይሄንን ጥቅል ጎመን እንደዚህ ተጠቅማችሁ የተጠቀማችሁበትን ግን ጠቅላችሁ ባስኬት መጣል ቆሻሻ ውስጥ ጸሉት እንዳታስቀምጡት ወይ እንዳትመገቡት። የባህር ጨው የተለያየ ከለር አለው፣ ብሉ ከለር አለው፣ ፒንክ ከለር አለው። የምትፈልጉትን ከለር መጠቀም ችላላችሁ። የባህር ጨው አናገኝም ሁሉ ሰው ሊያገኝ አይችልም። በእርግጥ አቅምም የሌለው ሰው አለ ኦርደር ለማድረግ ሁሉ ሰው ሊያገኝ ስለማይችል የባህር ጨው አናገኝም ለምትሉ ደግሞ የተፈጥሮ አንኳሩም ጨው መሆን ይችላል እና አንኳሩም ጨው የተፈጥሮ መጀመሪያ አለቅልቁት በውሃ ውስጡ አንዳንድ ጊዜ ቆሻሻ ምናምን ሊኖር ስለሚችል አለቅልቃችሁ አንድ የተደፉት ነው ከዛ በዛ ሰውነታችሁን ምሽት ሽት ታርታችሁ አጣጥባችሁ መውጣት እንደነገርኳችሁ ቆሻሻችሁ ካጠባችሁ ካጸዳችሁ በኋላ ልትወጡ ስትሉ ነው በዛ በጨው ገላችሁን የምታሹት ማለት ነው። ይህንን ሁል ጊዜ አይደለም የምታደርጉት፣ ምናልባት በወር አንድ ጊዜ ይጠቅማችኋል። ጨው በጣም ተፈጥሮ ከባህር የሚገኝ ጨው ከባህር ስለሆነ የሚገኘው መድኃኒት ነው። ለብዙ ነገር መድኃኒት ነው። ስንመገበው ለደም ብዛት ጨውን አታብዙ የሚባለው፣ ሲበዛ ደም ብዛቱ ሌላ በሽታ ያመጣል። ግን ለመታጠብ ጉዳት የለውም የለውምና፣ ይሄንን በወራንዴ ብትጠቀሙ ጥሩ ነው ብያስባለሁኝ። እንግዲህ ዛሬ በዚህ በቀጠል የባህርን ጨው የቅናትን በሽታ ቅናት ብዙ ብዙ ከቤተሰብም ከዘመድም ከትዳርም ከጓደኝነትም ከምንም ከምንም፣ ታብሌት የሌለው መድኃኒት የሌለው ያልታወቀበት እዚህ ውስጥ የሚቀመጥ ነው። እዚህ ውስጥ ተቀምጦ የማናየው ነገር ስለሆነ ማን ሰው ቅናት እንዳሰበ፣ ማን ሰው በእኛ ላይ ተንኮል እንዳሰበ፣ ማን ሰው እኛ ሊጎዳ እንዳሰበ አናቀ የውስጥ ስራ ነውና እግዚአብሔር እንዲገስጽልን፣ እግዚአብሔር እንዲጠብቀን፣ እግዚአብሔር በስጋ በደሙ እንዲሸፍነን ጠዋት ማታ መጸለያ ያለብን ጌታዬ ሆይ፣ አደራህን እኔ ከማላየው አንተ ከምታየው፣ እኔ ከማላቀው ልብ፣ እኔ ከማላቀው አንተ ከምታውቀው ጌታ ይሁን፣ አንተ ጠብቀኝ፣ ስወጣ ስገባ ሁሉ አንተ በስጋ በደም ሸፍነኝ ብላችሁ ጸሎቱ ደግሞ የበለጠ ነው እላለሁ ማለት ነው። በተጨማሪ እንግዲህ እናንተ ሀሳብ አስተያየታችሁን በኮመንት ጻፉልኝ። ስለዚህ ስለ ቀጠልስ እናንተ ምን ሀሳብ ትሰጣላችሁ? ስለ ጨውስ እናንተስ ምን ሀሳብ አላችሁ? እናንተስ የምታውቁት ነገር ካለ ለእኛ አስተማሪ ነው እና? አስተያየታችሁን በኮመንት ስር ጻፉልን። ከየት ሀገር ስለሚከታተሉን የት ሀገር ነው የሚኖሩት? እስቲ በኮመንት ስር ሳውቁን ለኛ ስለሚጠቅመን። እንዲሁም ደግሞ የናንተ ኮመንት የናንተ አስተያየት ለኔ እንዳሻሽል ይረዳኛል። እንደገና የበለጠ እንድሰራ የበለጠ ያለኝን ምስጢር ሁሉ የአያቴ ምስጢር ሁሉ እንድጎሎጉል እንዳቅ ስለሚረዳኝ በኮመንት የምትፈልጉትን ነገር ጻፉልኝ። እኔ ከማምጣት ወደኋላ አልልም። ቡናው እንዴት እንደሚጣፍጥ ቡና ስትጠጡ ደግሞ ትኩስ ቡና ጥቁር ቡና ብትጠጡ ጥሩ ነው። በወተት ይሄ በሌላ ነገር እየደባለቃችሁ የምትጠጡት ቡና ብዙ ለጤና አይጠቅምም። ጥቁር ቡና በቀን አንድ ሲኒ ወይ ሁለት ሲኒ በቀን ቡና ብትጠጡ በጣም ላይምሯችሁ ለጤናችሁ፣ ለደም ዝውውር ራሱ በጣም ነው የሚረዳውና ጥቁር ቡና አዝላችኋለሁ። ጥቁር ቡና ጠጡ ወገኖቼ። በተረፈ በሌላ ስራ በሌላ ቪዲዮ እስከምንገናኝ ለዛሬ በዚሁ ይሰናበታችኋሉ። ይሄን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች እህቶች ወንድሞቻችሁ እንዲደርስ ሼር አድርጉ። ትላለው ወዳችኋለሁኝ።